ናታን፣ ናታን ተረጋጋ። ቆይ ምን እየሆንክ እ ያ ሴጣን የእኔን ጨረቃ ሊገላት ነበረ። የእኔን ጨረቃ እንደ ናታን ተረጋጋ። እንደዚያም እኮ ላይሆን ይችላል። ዋናው ደግሞ መጥረፏ ነው። አዎ፣ እንደ እሜ ቤት ልክ ናት። ዋናው እኮ የእሷ መጥረፍ ነው። እናንተ ስም በሉ። ምን ማለት ነው ዋናው መጥረፏ ነው ማለት? ባጠርፉስ ኖሮ እ የእኔን ጨረቃ ላጣት እንደዚያ ነው የምታሰቡት? የማችኋል እቃ ናትህ። ተረጋጋ ተረጋጋና አስብ እያልኩት ሆነው። እንደውም በጣም ተረጋግቻነ። ታውቃለህ? በጣም እሱ ነገር ነው። እንደፈለገ እንዲያረጋት ክፍተት የሰጠሁት የመረጋጋት ሰላም የሰጠሁ። ገብቶኛል፣ በቃ ገብቶኛል። ለምን ከመንገዱ ትወጣለህ? ለምን ትንሽ ብቻ ትንሽ ብቻ ታገስ። አልችልም። እቤቱ ድረስ

ምንም ማድረግ አይችልም። ለእሱ ደግሞ ማሳየው አንተ ነህ። ትሰምኛለሽ? አፍሽን ዝጊ፣ አለበለዚያ ግን አለበለዚያ ግን ምን እንዲያጎሲ ተማለች ምልት አንተ አፍህን ዝጋ፣ እንቁጭ በል በማያገባህ አትግባ። እሺ ግን ያው ተረጋጋ በይ። ቆይ የምፈራህ ነው የሚመስለህ? ከዚህ በላይ ምን እንዳታመጣ ነው የምፈራህ። ንገረኝ፣ ከዚህ በላይ ምን እንዳታመጣ ነው የምፈራህ። አፍሽ ዝጊ እያልኩሽ ነው ሴትዮ፣ ዝምበይ፣ ዝምበይ። እንዲያቁሲ አንተን እንዲያጋጫት። አረ ተረጋጋ። ለሰርጉም፣ ለጥፊውም፣ ለሁሉም ነገር ብታገገመልሽ ይሻላል። ከፈለግክ ከመኪና ጋር ማጋጨት ከፈለግክ ደሞ አቤ አታበሳጨኝ! እያልኩ ነው። ይቅርታ አጎቴ። ሕይወታችሁ ትንሽ የአክሽን ፊልም መሰለ። ማለት ትንሽ ሮማንስ ብጨምሩበት ያፌት የኤፍራታ ልጅ ሊገልባት ነው። አሰላሙ አሌይኩም። ሰላም ውድ ሀገር ልጆች፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላ። በያላችሁበት ሰላማችሁ ብዙ ትይበልልኝ። ሀረግ መቶ ክፍል መቶ ስምንት እንዲሁም በክፍል መቶ ዘጠኝ ምን ይከሰታል የሚነውል አብረን እናያለን ማለት ነው። አዲስ ከሆናችሁ ይህንን ቪዲዮ ስትጀምሩ እንደዚሁ ላይካ በማድረግ ጀምሩ ማለት ነው። እንግዲህ ሀረግ ክፍል መቶ ስምንት እንዲሁም በመቶ ሰባት ላይ የነበረውን አብረን እንቀኛለን ማለት ነው። ያው እንግዲህ ያፌት ሰክሮ በቃ እንደበደለችው እንደ ካድችው ነው የሚያወራው ማለት ነው። ምክንያቱም እሷን ለናታን ብላ እንዳገባችው ረስቶታል እሱ ማለት ነው። እና ውድ ሀገራዊ ልጆች ናታንን እነቤዚን እየጠበቃቸው ነበረ። በዚህ መሀል እነቤዚ መጡ ናታንም እንዴት ናት ምናምን ብሎ ጠየቃቸው ማለት ነው ደህና እንደሆኑ ቤዚም ወረቀቷን እንደሰጣችው እንደሰጠቻት ነገረችው ለናታን ማለት ነው ቤዚም ያው ናታንም ምን አለች ቤዚም ምንም አላለኝ በጥያቄ አታጣድፈኝ እያለችው ነበር ማለት ነው እና እዚህ ጋር ናታን በጣም ነው ደስ ያለው ማለት ነው ይህን ያህል ያው ምን ያህል ለሱ መስዋዕት እንደምትከፍል ያወቀ ቀን በጣም ምን እንደሚል አላቅም ማለት ነው። እና በዚህ መሀል ነበረ ጤንነቷን ምናምን ሲጠይቅ ያው እሷ እንዴት ተጎዳች ና ያ ፊት እንዳልተጎዳ ሲነግሩት እናታን አበደ ማለት ነው። የኔን ጨረቃ ሊገላት ነበር ብቻዋን ተውኳት እያለ ነበር ማለት ነው። ያው እሱን ለማዳን ብላ ነው እንግዲህ ሕይወቷን ሕይወቷን እያበላሸችም ያለው። ከያፌት ጋርም እንደዚህ እንድትሆን የሚያደረጋት ያው እናታን ለማዳን ብሎ ነው። እንግዲህ እናታንም የሚያዙኝ ሪ ኦ አለ ማለት ነው። በዚህ መሀል ያው እነ ቢኒም ነበረ እና ቢኒም ይዞት ያፌት ቢሳሄር ቀርቷል ማለት ነው። እንግዲህ በዚህ መሀል ትንሽ ቀርተዋል ምናምን እያለ ያው አንዳንድ ነገሮችን በንዴት መሀል ቢኒና ናታን አወሩ ማለት ነው። እንግዲህ ቤዚና ጽዮን የሆነ ወደ መጠራጠር ምንድን ነው የሚያወሩት ብለው ወደ መጠራጠር ነገር ገቡ ማለት ነው። በዚህ መሀል ያው ናታንም ተረጋግተው ቤት ተቀምጦ ነበረ። ያው ሎሌትም እንግዲህ እዚህ አታድርም እንዴ ልትወጣ ነው እንዴ እያለች ስትቀባጥር፣ ጽዮንም አፋፏን አለቻት ማለት ነው። ከሰተቻት ማለት ነው። ግን ጽዮን እዚህ ጋር ለሉሊት ልከንትል ጋር ልታጋጭኝ ነው ነው ወይስ ልትገይኝ ጥፍሬ ልታስነቅኝ ብላለቻት ማለት ነው። ስለዚህ ሉሊት አሁን ጽዮን እንደምታስታውስ ልትነቃ ትችላለች ማለት ነው። ውድ ሀገሬ ልጆች እዚህ ጋር ጽዮን በቃ ራሷን መጠበቅ አለባት። ያው ሉሊት ታናድዳለች። በጣም ነው የምታስጠላው። ለራሱ በጣም ነው መጣላት ሉሊት በዛ ነገሩ በዛ ማለት ነው እንትል ማለት በቃ እናታንም ተናዱ ጥሏት ወጣ። ቤዚም እንግዲህ ተናዳባት ጥሏት ወጣች ማለት ነው። በዚህ መሀል እንግዲህ የናኦድ ናኦድ እና እናቱ ያው ደያራ ከወንድሜ ጋር እናቷን አራራቅሽኝ፣ አንቺንሽ አራራቅሽኝ ብላ እናቷ ጋር ስትጨቃጨቅ እናቷን በጥፊ ስትላት እንግዲህ ይሄኛው ወንድም መጣማ ይሄኛው ወንድሟ መጣ ማለት ነው። እማዬ ብሎ አላት ማለት ነው። ከዛ ዲያራ መማዬ ስትል ያው እሱ እንግዲህ ፈጠን ብሎ ደንግጬ ነው ስደነግጥ እንደዛ ነው ምለው አላት ማለት ነው። እንግዲህ ዲያራ እና እናቷም እንትል እያሉ ነው ማለት ነው። በዛ መሀል እና ኦድን መጣ እንግዲህ ከወንድሙ ጋር እየተጨቃጨቁ ይሄኛው ወንድሙም እንግዲህ ከሁሉም ጋር ነው የምትጨቃጨቂው አላት ማለት ነው። እናን የምፈልገው እናትነትሽን እንጂ ገንዘብሽን አልፈልግም አላት ማለት ነው። እናትየዋ ግን እዚህ ቤት ያለ ሚስጥር እንዲያራ ቤት ያለ ሚስጥር ተንዛዛ ቢወጣ ደስ ይላል ማለት ነው። እንግዲህ ናኦድም እናቱ ያስቀመጠችውን መረጃ ፎቶ አንስቶታል ማለት ነው። አብረን የሚሆነው ይሆናል እንግዲህ። ያፌትም እንደዛው አቤል የላከው ሰውዬ ሴቶቹን ሊያስመልጥ ነበረ ተይዞ ደብድበውት ደብድበውታል ማለት ነው። እንግዲህ በዚህ መሀል እና ፌት የአፌት እነ ታሪኩ የደበደቡት ሰው ማን ይመስላችኋል? እኔ ይመስለኛል የህዊ ጓደኛ፣ የፖሊሷ ጓደኛ ይመስለኛል ማለት ነው። እንግዲህ በዚህ መሀል እያለ ገኒም ልጇን ልጇን ኤፍራታን ልታስታምማት ቤት ገብታለች ማለት ነው። በዚህ መሀል የአፌትም ያው እንደ ሰራተኛ ከፍ ዝቅ አድርጎ እንትላላት ማለት ነው። ያው እንደ ሰራተኛ ነው መቀጥር ሻላት ማለት ነው። ግንም እንግዲህ ይህንን ዋጥ አድርጋ ለልጇ ብላ እሺ ብላ ተቀብላ ያው ልጇን እያስታመመች እነ ያፌት ቤትናት ማለት ነው። በዚህ መሀል ዳጊ ደውሎ ያው እንደማትመጣ ነገረችው ማለት ነው። አዘነ ዳጊ ማለት ነው። እንግዲህ ያፌትም ያው መድኃኒት ይዞ መጣ ማለት ነው። ልጁን ሊያስወርድባት ማለት ነው እንግዲህ ያው ደህና አልካትልም እንዴ ምናምን ስትለው ኤፍራታ አለልም ምናምን አላት ማለት ነው። እንግዲህ በዚህ መሃል የድሯ ሚስት ያኔ የልጆች እናት ምናምን ሲላት ያው እሱ ደግሞ ቁስሉ ነካችበት ማለት ነው። ቁስሉ ነካችበት ነገረችው ማለት ነው። እንግዲህ አቤልም አለ እዛ ተፋጠጡ ማለት ነው። ገነነ ገነትም አለች እንግዲህ መድኒቱን ሰጥቷታል። ያ መዳኒት የውነት ኤፍራታ መድኒቱን ተወስዶ ይሆን ወይስ አትወስዶ ይሆን ? እዚህ ላይ ነው ያበቃው። እንግዲህ እኔ አትወስደውን በሚለው አመሰግናለሁ።